ሰላም ጤና ይስትልን የተወደዳችሁ የእች ጄን ቤተሰቦች፣ የአክብሮ ሰላምታችን በያላችሁበት ድረስ እንሆ። የዕለቱን መረጃዎች ይዘንላችሁ መተናል። በቅድሚያም ርዕሰ ጉዳዮቹን አስታውቃችሁ፤ የቻይና ዜጎች አደገኛ በሽታ አምጪ ተህዋሲያን ወደ አሜሪካ በማስገባት ተከሰሱ። ለእንጀራ፣ ለዳቦና ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከሁለት እስከ አምስት ሺህ ብር የሚያስቀጣው አዋጅ ጸደቀ። በአሜሪካ ፍሎሪዳ ግዛት የስድስት ዓመት ሕፃን ልጇን የገደለችው እናት ልጄ የሞተው አጋንንት ለማስወጣት ስሞክር ነው አለች። የኔዘርላንድ የምህንድስና ባለሙያዎች 55.16 ሜትር የሚረዝም አዲስ ብስክሌት በመስራት በዓለም የድንቃ ድንቅ መዝገብ ስማቸውን ማስፈር ችለዋል። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እንሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑን። የተርሚናል አገልግሎት ክፍያው የሚፈጸመው ማህበራቱ በስኬት ባንክ በከፈቷቸው አካውንቶች በቴሌብር አማካኝነት ነው ሲሉ ማህበራቱ ገለጹ። ነባር ተራ አስከባሪዎችን በመተካት የተርሚናል አስተዳደርና ቁጥጥር ስልጠና የወሰዱ ከ80 በላይ የሚሆኑ ማህበራት የተደራጁ ተራ አስከባሪ ወጣቶች ትላንት ከሰዓት ስራ ጀምረዋል።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 87 ተርሚናሎች ወደ ስራ ገብተዋል። የተርሚናል አገልግሎት ክፍያው የሚፈጸመው ማህበራቱ በስኬት ባንክ በከፈቷቸው አካውንቶች በቴሌብር አማካኝነት መሆኑን ቲክቫ ያነጋግራቸው የማህበራቱ አባላት ገልጸዋል። ለትራንስፖርት አገልግሎት ሰጪዎች ግንዛቤ ማስጨበጫ በሚል ከትላንት ጀምሮ የተበተነውና ቲክቫ ኢትዮጵያ የተመለከተው በራሪው ወረቀት የተቀመጠው የአገልግሎት ክፍያ በየትኛውም መነሻና መረቻ ላይ አስር ብር መሆኑን በመግለጽ ክፍያውን በዲጂታል መንገድ ብቻ እንዲፈጽም ይጠይቃል። በተጨማሪም ከተቀመጠው የአገልግሎት ክፍያ በላይ የከፈለ አሽከርካሪም ሆነ ረዳት አራት ሺ ብር እንደሚቀጡም ይገልጻል። ነባር ትር አስከባሪዎች በመረጡት የሥራ ዘርፍ እንዲሰማሩ አስፈላጊው ድጋፍ ይደረግላቸዋልም ተብሏል። ኔዘርላንድስ የምህንድስና ባለሙያዎች 55.16 ሜትር የሚረዝም አዲስ ብስክሌት በመስራት በዓለም የድንቃ ድንቅ መዝገብ ስማቸውን ማስፈር ችለዋል። ይህ ከዓለም በርዝመቱ የመጀመሪያ ነው የተባለለት ብስክሌት ርዝመቱ ከአራት አውቶቡሶች ጋር የሚስተካከል ነውም ተብሎለታል። ቀደም ብሎ በርዝመቱ የዓለምን ክብረ ወሰን ይዞ የነበረው በአውስትራሊያዊው በርኒሪያን የተሰራው ብስክሌት የነበረ ሲሆን 47.5 ሜትር የሚረዝም ነበር። አሁን በኔዘርላንዳውያኑ ጠበብት የተሰራው ብስክሌት ከ ስምንት ሜትር በላይ በመብለጥ ክብሩን ተረክቦታል። የምህንድስና ቡድኑ መሪ ኢቫን ሻልክ ከልጅነቱ ጀምሮ ይህን እቅድ ለማሳካት ሲጥር እንደነበርና ውጥኑን ለማሳካት የራሱን ቡድን በማዋቀር ወደ ስራ እንደገባም ይናገራል። በ2018 የተጀመረው ይህ እቅድ የኮቪድ-19 ወረርሽኝ በተከሰተ ጊዜ ተቋርጦ ነበር የሚለው ኢቫን ከዛ በኋላ ግን በተሰሩት ተከታታይ ስራዎች ብስክሌቱን ሰርተው ማጠናቀቃቸውን ገልጸዋል። ከዓመታት ልፋትና ሙከራ በኋላ ኢቫንና ቡድኑ 55.16 ሜትር የሚረዝመውን የዓለማችንን ረጅሙን ብስክሌት ፔዳሎችና መሪን በመጠቀም 100 ሜትር ርቀት በመንዳት የዓለም ክብረ ወሰንን በእጃቸው ማስገባት ችለዋል። በፈረንጆቹ በየዓመቱ ሰኔ 3 የሚከበረው የዓለም የብስክሌት ቀን ብስክሌት መንዳት ለጤና ከሚሰጠው ጥቅም አኳያና ለአየር ንብረት ካለው ጥቅም አንጻር በየዓመቱ በበርካታ ሀገራት ዜጎች ብስክሌት በመንዳት ቀኑን ያሳልፉታል። በአሜሪካ ፍሎሪዳ ግዛት የስድስት ዓመት ሕፃን ልጇን የገደለችው እናት ልጄ የሞተው አጋንንት ለማስወጣት ስሞክር ነው አለች። የፍሎሪዳ ግዛት ሸሪፍ የስድስት ዓመት ሕፃን ልጇን ገድላለች ያላትን እናት አስሮ እየመረመረ ሲሆን፣ እናት ለመርማሪዎቹ በሰጠችው የእምነት ክህደት ቃል አጋንንትን ለማስወጣት ስሞክር ሞቷል ብላለች። ሕፃኑ ልጇ ባለፈው አርብ በፍሎሪዳ ግዛት በፎርት ፒርስ በሚገኘው መኖሪያ ቤታቸው ሞቶ መገኘቱን ባለሥልጣናት ዛሬ በሰጡት መግለጫ ተናግረዋል። ሕፃኑ ልጅ ትምህርት ቤት መምጣት ካቆመ ሁለት ሳምንት እንዳለፈው የደረሳቸውን ጥቆማ ተከትሎ የሴንት ሉሲ ካውንቲ የሸሪፍ ጽህፈት ቤት ተወካይ ወደ ቤተሰቡ ቤት ሄደዋል። በወቅቱም ሸሪፎቹ እናቱን አግኝተው ሲያነጋግሯት ሕፃኑ ሞቶ ወደ ተገኘበት ክፍል እንደመራቻቸው በሪፖርቱ ላይ ጽፏል። ሞቶ በተገኘበት መኝታ ክፍል ውስጥ ሕፃኑ ፎቶውን ብቻ በጨርቅ ጠቅልሎ እንዳገኙትም አስፍረዋል። በአሁኑ ሰዓትም የአስክሬን ምርመራ እየተደረገ ሲሆን የሕክምና መርማሪ ቢሮው ያገኘውን ውጤት ይህ ዜና እስከተጠናከረበት ጊዜ ድረስ አላሳወቀም። ሆኖም የሴንት ሉሲ ካውንቲ ሸሪፍ ሪቻርድ ዴል ቶሮ ዛሬ ለጋዜጠኞች ሲናገሩ እናቲቱን ስናነጋግራት ከልጁ አካል ላይ አጋንንት እንድታወጣ በእግዚአብሔር እንደተነገራት እንደምታምን፣ ሕፃኑ መንቀሳቀሱን አቁሞ በሞተበት ጊዜም ከአጋንንት እንደተላቀቀ እንደተሰማትና በወቅቱም ልጇ ተመልሶ እንደሚመጣ ተሰምቷት እንደነበር ተናግራለች ብለዋል። ሁለት የቻይና ዜጎች የዩናይትድ ስቴትስ ባለሥልጣናት አደገኛ የስነ ሕይወት ተዋስያን ያሉትን ፈንገስ ወደ አሜሪካ በማስገባት ክስ ተመሰረተባቸው። ያኩንግጂያንና ዙያንግሊዊና የተባሉ ሴትና ወንድ ቻይናውያን በማሴር ህገ ወጥ እቃዎችን በማስገባት ሐሰተኛ ሰነድ በማቅረብ እንዲሁም ቪዛ በማጭበርበር መክሰሱን የሚችጋን ጠቅላይ አቃቤ ሕግ ቢሮ አስታውቋል። የ34 ዓመቱ ዙያንግሊዊ ፈንገሱን በዲትሮይት አየር ማረፊያ በማስገባት የ33 ዓመት ፍቅረኛው በምትሰራበት በሚችጋን ዩኒቨርሲቲ ቤተ ሙከራ ለማጥናት ሙከራ ማድረጉን የክስ ዝርዝሩ ያስረዳል። ፉሳሪየም ጋራሚነረም የተባለው ፈንገስ የስንዴ፣ ባቄላ፣ በቆሎና ሩዝ ሰብሎችን ሙሉ ለሙሉ የሚያጠፋ በሽታን የሚያስከትል ሲሆን፣ ምግብ ላይ ሲገኝ ደግሞ የጉበት ጉዳትን ያስከትላል። ፈንገሱ በሳይንስ ጽሑፎች እምቅ የግብርና የሽብር መሳሪያ የሚል ስያሜ እንዳለውም ጠቅላይ አቃቤ ገልጿል። በመላው ዓለም በየዓመቱ ቢሊዮን ዶላሮች የምጣኔ ሀብት ኪሳራ የሚያደርስ መሆኑንም አክለው ተናግረዋል። ባለሥልጣናቱ ሴቷ ተከሳሽ ተዋሲያኑን በቻይናን ለማጥናት ከቻይና መንግሥት ገንዘብ ተቀብላለች ሲሉም ተጨማሪ ክስ ያቀረቡ ሲሆን የቻይና ኮሚኒስት ፓርቲ አባል መሆኗንም ተናግሯል። የአሜሪካ አቃቤ ሕግ የሆኑት ጀሮም ኤፍ ጎርገን ጁኒየር ክሱን ከባድ የብሔራዊ ደህንነት ስጋትም ብለውታል። እነዚህ ሁለት የውጭ ሀገር ዜጎች እምቅ የግብርና የሽብር መሳሪያ ተብሎ የሚታወቀውን ፈንገስ በመሃል አሜሪካ አስገብተዋል። ግባቸውን ለመምታት በሚቺጋን ዩኒቨርሲቲ ቤተ ሙከራ ለመጠቀም ወጥኖም ነበር ብለዋል። የወንጀል ምርመራው በአሜሪካ የምርምር ተቋም ወይንም ኤፍቢአይ እና በአሜሪካ የጉምሩክና ድንበር ጥበቃ በጋራ መደረጉ ተነግሯል። ያንኩንግ ጂያን ማክሰኞ በዲትሮይት ሚችጋን ፍርድ ቤት ትቀርባለች። ቢቢሲ ለሚችጋን ዩኒቨርሲቲና በዋሽንግተን ለቻይና ኤምባሲ አስተያየት እንዲሰጡም ጠይቋል። ክሱ የቻይናና የአሜሪካ ግንኙነት በሻከረበትና ከቀናት በፊት ፕሬዚዳንት ትራምፕ የቻይና ተማሪዎችን ቪዛ እንደሚነጠቁ በተናገሩበት ወቅት የመጣ ነው። በሳምንቱ መጀመሪያ በሚችጋን ዩኒቨርሲቲ የሚማር ቻይናዊ በ24ቱ ምርጫ በህገወጥ መንገድ በመምረጥ ክስ ቀርቦበታል። ለእንጀራ፣ ለዳቦና ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከሁለት እስከ አምስት ሺህ ብር የሚያስቀጣው አዋጅ ጸደቀ። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከሁለት እስከ አምስት ሺህ ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቡበታል። የሕዝብ እንደራሴዎች ምክር ቤት ትላንት የጸደቀውን የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከሁለት እስከ አምስት ሺህ ብር እንዲቀጣ ይደነግጋል። ያመረተ ወይንም ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይንም የሸጠ፣ ለንግድ ዓላማ ያከማቸ ወይንም ይዞ የተገኘ ከ50 ሺህ ብር በማያንሰና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከአምስት ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። የውሃ መስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቃም ዛዬ የአዋጁን ይዘት በንባብ ባቀረቡበት ወቅት የምክር ቤት አባሉ ዶክተር አለሙ ጉንፋ ሕዝባችን በፕላስቲክ ዕቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄ ከጠየቁ በኋላ የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም አስር ጊዜ የምንጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀሙ ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀሙበት ወዲያ የት ማስቀመጥ እንዳለበትም በዝርዝር አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ይኖረዋል ወይ? የትኛው ፕላስቲክ እንደሆነ የመለየትስ ግንዛቤ አለው ወይ ሲሉም ጠይቋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከሁለት እስከ አምስት ሺህ ብር እንዲቀጣ ይደነግጋል። ይህ ከእኛ ነባራዊ ሁኔታ ጋር እንዴት ታየ? በተለይ ዝቅተኛ ገቢ ያለው የማህበረሰቡ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉም ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የውሃ መስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቅ አምዛኤ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛው የማህበረሰብ ክፍልም ስለሚጠቀማቸው ቅጣቱ ያንን ግንዛቤ ውስጥ እያስገባ ነውም ብለዋል። ለምሳሌ የፕላስቲክ ከረጢቶቹ ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ መቶ ዓመት ድረስ አይበሰብሱም ያሉት ምክትል ሰብሳቢው፣ ከዚህ አንጻር ቅጣቱ ሃያም ሰላሳም ሺህ ቢሆን ሀገርን ለማትረፍ ነው ብለዋል። ለህዝቡ ግንዛቤ ለመስጠትም ከመጪ ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ ይካሄዳል ሲሉ ዶክተር አወቃ አምዛይ ተናግረዋል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም መባሉን ሰምተናል። አዋጁ ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታንም ያስቀምጣል። ውድ የኤችጄን ቤተሰቦች ለሰዓቱ ያዘንላችሁ መረጃዎች እኚን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን። እናመሰግናለን።